ሩሲያ በፑቲን ትራምፕና ዘለንስኪ መካከል የሚደረግ የሶስትዮሽ ስብሰባን አልቀበልም አለች። ትናንት ለሁለተኛ ጊዜ ፊት ለፊት ተገናኝተው የተደራደሩት የሩሲያና ዩክሬን ባለሥልጣናት ያለ ውጤት ተለያይተዋል። ይህም ተከትሎ ድርድሩን እያስተናገዱ ያሉት የቱርኩ ፕሬዚዳንት ራይሴብ ጣይብ ኤርዶጋን ምናልባት ትራምፕ በተገኙበት ፑቲንንና ዘለንስኪን ፊት ለፊት ሊያገናኙ እንደሚችሉ ተናግረው ነበር። ፕሬዚዳንት ትራምፕም ይህ ሊሆን እንደሚችል ፍንጭ ሰጥተዋል። ሆኖም ክሬምሊን የፑቲንን ከትራምፕና ዘለንስኪ ጋር የማገናኘት የሶስትዮሽ ውይይትን አንፈልገውም ሲል መግለጫ ሰጥቷል። ሩሲያ በሰኞው የቱርክ ድርድር ለዩክሬን ያቀረበችው ቅድመ ሁኔታ ካልተሟላ የተኩሱ አቁምን አልቀበልም ብላለች። በምዕራባውያን የተጣሉበት ሶስት ሺህ የኢኮኖሚ ማዕቀቦች እንዲነሱ ይጠይቃል። ቅድመ ሁኔታው ዩክሬን የኔቶ አባልነትን ጥያቄን እስከናካቴው እንድትተው የወታደሮች ዋን ቁጥር እንድትቀንስ፣ ከሌላ ሀገር የጦር መሳሪያ ድጋፍን መቀበል እንድታቆም፣ ያወጀችውን የማርሻል ሕግ አንስታ ፕሬዝዳንታዊ ምርጫ እንድታደርግ ይጠይቃል። አሁን በሩሲያ ለተያዙ የዩክሬን ግዛቶችና ለክሬሚያ ኪየቭ የሩሲያ አካል ናቸው ብላ እውቅና ትስጥ የሚለው ሌላው ቅድመ ሁኔታ ነው። የእኛው ቅድመ ሁኔታ በተለይ ሁለቱ ሀገራት ፊት ለፊት እየተገናኙ ከምርኮኛ ልውውጥ ያለፈ ስምምነት ላይ እንዳይደርሱ የሚያደርግ እንቅፋት ነው። የዩክሬኑ ፕሬዝዳንት ዘሌንስኪ ፑቲን ወደ ተኩስ አቁም ስምምነት እንዲመጡ የሚገፋ አዲስ ማዕቀብ በሩሲያ ላይ እንዲጣል ለምዕራባውያን ወዳጆቻቸው ጥሪ አቅርበዋል። አሁን አሁን ከዩክሬን ሩሲያ ጉዳይ ራሳቸውን እያራቁ እንደሆነ የሚነገርላቸው ፕሬዝዳንት ትራምፕ አዲስ ማዕቀብ የመጣል ፍላጎት እያሳዩ አይደለም። በሌላ ዜና ክሬሚያን ከሩሲያ ጋር እንዲያገናኝ በሞስኮ በተገነባው ድልድይ ላይ ዩክሬን ዛሬ በውሃ ውስጥ ፈንጂ ጉዳት አድርሳበታለች። ወደ መካከለኛው ምስራቅ ስንሄድ በጋዛ ሰርጥ በአንድ ሳምንት ውስጥ 102 የእርዳታ እህል ለመቀበል ተሰልፎ የነበሩ ሰዎች በእስራኤል ጥቃት መገደላቸው ዓለምን ያሳዘነ ዜና ሆኖ ውሏል። ዛሬ ብቻ 27 ሰዎች ለእርዳታ እንደተሰለፉ በእስራኤል የታንክና ድሮን ጥቃት የተገደሉ ሲሆን 37 ሰዎች ቆስለዋል። በጋዛ እስራኤል የተባበሩት መንግሥታትና ሌሎች የረድኤት ድርጅቶችን ያስወጣች ሲሆን በአሜሪካና በእርሷ የተቀጠሩ ውስን ተቋራጮች ናቸው እርዳታ እያሰራጩ ያሉት። ፍልስጤማውያን ለእርዳታ እህል በርካታ ኪሎ ሜትሮችን በእግር ተጉዞ የሚቀበሉ ሲሆን ከእስራኤል ጥቃት ከተረፉም 20 ኪሎ ሜትር የሚመዝን እርዳታን ተሸክሞ በእግር ይመለሳሉ። ማሰራጫዎቹ ቀድሞ የመጣ መጀመሪያ ይስተናግዳል የሚል መርህን የሚከተሉ በመሆኑም በእርዳታ ማዕከሉ በሾች የሚቆጥሩ ሰዎች ሲጠባበቁ ያድራሉ። እርዳታ ማሰራጫዎቹ አካባቢ እየታይ ያለው ሞትና ሰቆቃ በእስራኤል ላይ የሚሰነዝረውን ትችት እያጠናከረው መጥቷል። እስራኤል ግን በእርዳታ መስጫ አካባቢ እንደማተኩስ ይልቁንም ህዝቡን ምሽግ እያደረገ ያለው ሐማስ እያጋነነው ነው ስትል ታስተባብላለች። ወደ ኤሽያ ስንሄድ ቻይና ከሰሞኑ አሜሪካ፣ ጃፓን፣ አውስትራሊያና ፊሊፒንስ ስጋታችን ናት ሲሉ በመከላከያ ሚኒስትሮቻቸው በኩል ያቀረቡትን ክስ አጣጥላለች። የእነዚህ አገራት የመከላከያ ሚኒስትሮች ባለፈው ሳምንት በሲንጋፖር በተካሄደ የአካባቢው አገራት የሰታ ጉባኤ ላይ ነበር ቤጂንግ የምስራቅና ደቡብ ቻይና ባህር አካባቢን እያሸበረች ነው የሚል ክስ ያቀረቡት። በተለይ የደቡባዊ ቻይና ባህር የአካባቢው ሀገራት በይገባኛል የሚወዛግቡበት ነው። በወታደራዊ አቅሟ እየላቀች የመጣችው ቻይና የባህርና የአየር ኃይሎቿ በአካባቢው የሚያደርጉት እንቅስቃሴ ለአሜሪካና በአካባቢው ላሉ አጋሮቿ ጭንቀትን ፈጥሯል። ቻይና በዛሬው መግለጫዋ የና አሜሪካንን ክስ ውሸት ብላለች። የቡድን ፖለቲካ ጊዜው ያለፈበት የቀዝቃዛው የዓለም ጦርነት አካሄድ ነው ያለችው ቻይና የና አሜሪካ አካሄድ ጊዜውን ያለዋጀ የአካባቢው ሀገራትን የማይቀበሉት ነው ስትነጣ ትላለች። ቻይና በዙሪያው ባለው የውሃ ክልል ጥቅሟን ለማስጠበቅ ወደኋላ እንደማትን ያስጠነቀቀችውም ዛሬ የነበሩት አበይት ዓለም አቀፍ መረጃዎች እነዚህ ነበሩ። መሰል መረጃዎችን በየዕለቱ ለማግኘት የዩቱብ ፌስቡክ፣ እና ስፖቲፋይ ቻናሎቻችንን ሳብስክራይብ ያድርጉ።